ያገባሁት አሕዛብንም በፊቱ አስገዛ ዘንድ የነገስታትን ወገብ እፈታ ዘንድ በሮች እንዳይዘጉ መዝጊያዎቹን በፊቱ እከፍት ዘንድ ቀኝ እጁን ላይ ያስኩት ለቂሮስ እንዲህ ይላል፣ በፊትህ እሄዳለሁ፣ ተራሮችን ትክክል አደርጋለሁ፣ የናሱን ደጆች እሰብራለሁ። በስም የምጠራ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችውን መዝገብ በስውር የተደበቀችውን ሀብት እሰጥሃለሁ። አሜን ነው ወይ? የሆነ የሚሰበርልህን ሰው አለ። ሻታ ካባላባ የሆነ ፍለፊታቸው ላይ የቆመ ነገር ምወድቃ አለ። አሜን ነው ወይ? አይ አይ አይ አይ እዚ ጋር እንዴ ይላል አሕዛብን በፊቱ አስገዛ ዘንድ ቀኝ እጁን ላይ ለቂሮስ ይላል። አየ ቂሮስ፣ አኖይንት መደረግ ብቻ አይደለም፣ መቀባት ብቻ አይደለም፣ ተይዟል። በኢየሱስ ስም እናገራለሁ 2018 መቀባት ብቻ አይደለም በእጁን ይያዛለ። አሜን። እስኪ ይያዛለው በሉ እስኪ ትሌላ ሌላ ነው ፣ መያዝ ሌላ ነው። ብዙ ሰው ያገለግላል ያልተያዘ ሊሆን ይችላል። ይነግዳል ያልተያዘ። እኔ ነግራቸዋለሁ በኢየሱስም 2018 ትያዛላችሁ፣ በእጁ ትያዛላችሁ፣ በቅባቱ ትያዛላችሁ፣ በኃይሉ ትያዛላችሁ፣ በክብሩ ትያዛላችሁ። እስኪ ይያዛለሁ በሉ እስኪ። በኢየሱስ መያዝ ይሆንላቸዋል። አሜን ነው ወይ ይይዛቸዋል። መግባታችሁ በእሱ ይሆናል፣ መውጣታችሁ በእሱ ይሆናል። በስጋና በደም ፈቃድ አትወጡም፣ አትገቡም፣ አትነግዱም፣ አትሰሩም፣ አታገለግሉም እሱ ወደሚላችሁ እሱ በሚላችሁ መሄድ ይሆንላችኋል። በኢየሱስ ስም ስል ጸለይቁ። አሜን። ያኔ ጠላት አይችላችሁም። በሱ ስትያዙ አትቻሉም። ታውቃላችኋል። የሆነ ነገር እንኳን ሊመጣ ሲል ያሳያችኋል። ክብር ለኢየሱስ። የመጣ ማዕበል እንኳን ካለ ያሳልፋችኋል። የተሰራባችሁ ድግምት፣ መተት፣ ክፉ ስራ ሲኖር ይፈርሳል። አይችላችሁም። አያጠፋችሁም። አሜን። ክብር ለኢየሱስ ይሁን። ግደል ተብሎ ሲላቅ አይገልም። አርገ የተባለውን ማድረግ አይችልም። እጃችሁን አንሱ፣ ልተንብይባችሁ ካቸው ባራ ዳ ከመያዛችሁ የተነሳ 2018 ላይ የሚሞከርባችሁ ማንኛውም ጥንቆላ፣ ድግምት፣ አስማት፣ መተት ወደ እነሱ እጥፍ ሆኖ እንዲመለስ አዝዣለሁ በኢየሱስ አዝዣለሁ። በኢየሱስም በሽታ አያገኛችሁ፣ እርግማን አያገኛችሁ፣ ኪሳራ አያገኛችሁ፣ ጭንገፋ አያገኛችሁ፣ ሞት አያገኛችሁ። አሜን በሉ፣ ሞት አያገኛችሁ፣ በኢየሱስ ሞት አያገኛችሁ። 2018 ምንም ነገር ከናንተ አይሰወር በእጁ መያዝ ይሁንላችሁ፣ በሉ እያዝ አለሁ በሉእ፣ በኢየሱስ ስም እተምን ቢባቸው፣ ልጃችሁን አንሱ ሥጋ ለባሽን ተሳፍሮ ሊመጣ ያለ 2018 አያገኛችሁም። በኢየሱስ ስም አያገኛችሁም። ቢዝነሳችሁን ለማበላሸት፣ ስራችሁን ለማበላሸት፣ ትዳራችሁን ለማበላሸት፣ ጤናችሁን ለማበላሸት፣ ልጆቻችሁን ለማበላሸት 2018 ላይ አዎ፣ አሰብስቦ ያለ መንፈስ አያገኛችሁም በኢየሱስ። እስኪ አያገኘኝም በሉ እስኪ በኢየሱስ ስም ጌታ አሜን ነው ወይ? ይሄን አትስራ፣ ይሄን ስራ። ኦ በኢየሱስ ስም ሊድ የሚያደርግ መንፈስ ከእናንተ ጋር ይሁን። ሃሌሉያ። እስኪ ጎናቸው ያለው ውስጥ እምቢ በልበሉት። እምቢ የሚል ነገር ይኖር በሉት። አሁን የዚህ ዘመን ጴንጤ እምቢ የሚለው ነገር የለም። እምቢ የሚል ነገር ያስፈልጋል። ሁሉንም እሺ አይልም። እምቢ የሚለው ነገር አለ። ጌታ ሻቶ ራባስ። አሜን ነው ወይ? እምቢ ካለ በቃ በዛኛው ነገር አለ ነው። ይሁን ትጎዳበታለህ። እንዳትጎዳም እንዳትጎዳም እንዳትጎዳም እንዳትጎዳም ስትያዝ ስለ ነገው ይነግራል። ስለ ከሰዓት ይነግራል። ስለ ማታ ይነግራል። ስለ አመቱ ይነግራል። እጃችሁን ከፍ አድርጉ፣ ልንገራችሁ በኢየሱስ ስም ከመያዛቸው የተነሳ ይሄ መስከረም ወር አመታችሁን በሙሉ በመንፈስ የምታውቁበት ይሆንላችሁ። የሚከፈትላችሁን በር የምታውቁበት፣ የምትሄዱበትን ከፍታ የምታውቁበት፣ ጠላቶቻችሁን ለይታችሁ የምታዩበት፣ ምቀኛን ለይታችሁ የምታዩበት፣ ጥበብ የምትሞሉበት በኢየሱስ ስም ይሁን። ፊት እሄዳለሁ ተራሮችን ትክክል አደርጋለሁ የናስን ደጆች እሰብራለሁ እሺ የብረቱን ሞሮሪያ አቆርጣለሁ አሜን ነው ወይ በስውር ያለችውን ሀብት በጨለማ ያለችው መዝገብ ምን እላለሁ በጨለማ ያለችው መዝገብ ማለት የማትታይ ማለት ጨለማ ውስጥ ያለ ነገር ይታያል በኢየሱስም ምንናገርበት ወና ኩተራ ባጋባ ሰፋ የማይታያችሁ ነገር ይታያችሁ የማይታየው በረከት ከማይመስል ነገር በረከት አይታችሁ ማውጣት የምትችሉበት ዓመት ይሁንላችሁ በረከት ከማይታይበት ባዶነት፣ ከሚታይበት ጨለማ፣ ከሚታይበት በረከት ለይታችሁ ማውጣት ይሁንላችሁ። በሚቀጥለው አመት ሻታ ካማኒያማ በኢየሱስ ስም ይሁንላችሁ እያልኩ ነው ያለሁት። ይሁንላችሁ። በኢየሱስም ከማይታይበት አንዳንድ ነገር አይጠበቅም። በረከት ከማይመስል ነገር በረከት ይወጣል። ከገዳይ አንበሳ ሳምሶን ምንድን ያወጣል? ምን አወጣል? ማር እንዴት ይወጣል? አንበሳው ዝም ማለት ኦ ማሌ ኮራ ሳንዳ ልናገርባችሁ፣ በኢየሱስ ከማይወጣ ነገር መልካም ነገር ይወጣል። ብላችሁ ከማትገምቱበት ነገር መልካም ነገር ይወጣ፣ በኢየሱስ 2018 ይሄ ይሁንላችሁ። ኦላ ማሊ ክብር ለኢየሱስ፣ ሁላችሁም ይቃለው። አሜን ነው ወይ? በፊት ይሄዳለው። አሜን ነው ወይ? ተራሮችን ትክክል አደርጋለሁ የናሱን ደጆች እሰብራለሁ አሜን ነው ወይ የብረቱን ሞሮሪያ እቆርጣለሁ በልበሎታ ሲቢለ ቦራጂ ለንጨጨብ ሳይላ ኦሮምኛው ሻዴስ አሳልፍ ያለ ማለት ነው እንዴ ሲቢለ ቦራጂ ማለት እኮ ያለ በብረት ተቀጥቅጦ የማይሰበር እሱ ከባድ የሆነ ባንተ ኃይል የማይቻል ባንቺ ኃይል የማይቻል ያስጨነቀሽ በቃ ይሄ ነገር ከባድ ነው ያልሽው ይፈርሳል ኧረ ይፈርሳል። 2018 በኢየሱስ ስም ይፈርሳል። አንዳንድ ነገር አይታችኋል። በራሳችሁ ሄዳችሁበት፣ በሰዎች ሄዳችሁበት፣ በሲስተም ሄዳችሁበት፣ በገንዘብ ሄዳችሁበት፣ በነገር ሄዳችሁበት፣ በጸሎት ሄዳችሁበት፣ እምቢ አለ። ይፈርሳል። ኧረ ይፈርሳል። አሜን በሉኝ። ቼከ ተበ ይያባ ማረን ጌታ ሆይ ጋባኒያ ማሴ ጋባ ማረን ጌታ ሆይ፣ ምሕረት በእኛ ላይ ይሁን። ዜናማ ሐሳባ የኢየሱስ ደም አሁንም ትኩስ ነው። ይቅር ሊል የታመነ ነው። በአዲሱ ዓመት ምንም አይነት ኃጢያት ምንም አይነት በደል ምንም አይነት ቂም ይዘን መግባት አይሆንብን። ምንም አይነት አንተ የማትከብርበትን ነገር አቃጥለን የምንገባበት ይሁንልን። ኦጄኑ ኑ ማራባስ ያካማኔ ካበያ ቬላ ባራባስ አካማ ምንም አይነት ግራውንድ አይኖር በኢየሱስ ጃችሁን ከፍ አድርጉ። እስኪ እንዲህ በሉ፣ ምንም አይነት በሉ በረከቴን የዘጋ ግራውንድ ምክንያት የሆነ በሉ ነገሬ እንዲበላሽ ምክንያት የሆነ ሲስተም 2017 ሳያልቅ ይበጣጠስ በሉ፣ ይበጣጠስ በሉ፣ ከህይወታችሁ ላይ ይበጣጠስ። ማንኛውም አሮጌ መረብ ይበጣጠስ። ትዳራችሁ ላይ ችግር ያመጣ፣ ልጆቻችሁ ላይ ችግር ያመጣ፣ ስራችሁ ላይ ችግር ያመጣ፣ ጤናችሁ ላይ ችግር ያመጣ፣ ከንፈታችሁ ላይ ችግር ያመጣ በኢየሱስ ስም ይበጣጠስ። ፓፓፓፓፓ ልዩ ቀን ነው ዛሬ። ሃሌሉያ። ኦላ ባራባስ ቀኝ ጄን ያዘኝ በሉት፣ ድገሙ። ሁከት ሊፈጥር የወጣ መንፈስ አሁንማ ያለው በከተማ ባገር ላይ ቅድም መንፈስ ቅዱስ ይነግረኝ ነበር። ለምን ይሄ መልካም ነገር ይሆናል የሚል በቁጥጥር ስር ይውላል። መንፈስ ቅዱስ በቁጥጥር ስር ያወላዋል። ያልሆነ እንቅስቃሴ አለ አገሪቱ ላይ መስከረም አስራ ቤቶች ላይ መስከረም አስራ ቤቶች አስራ ስድስት አስራ ሰባት በኋላ ያለው ሁከት ፈጣሪ ድንገተኛ ጣብ ፈጣሪ ከተማይቱ ላይ የሚታይ ስፒሪት አለ እግዚአብሔር ኮንትሮል ያደርገዋል። በኢየሱስ ስም ይያዛል፣ በኢየሱስ ስም ይያዛል። በሰሜን በደቡብ በምዕራቅ በምስራብ በምዕራብ ሰላም ይሁን፣ በሰው ልጁ ሁሉ ላይ ሰላም ይሁን። አሜን ሰላም ይሁን፣ አረ አሜን ሰላም ይሁን፣ አሜን ሰላም ይሁን። ደም እንዳይፋሰስ እጸልያለሁ። ነገሮች ሁሉ ሰላም እንዲሆኑ ጸልያለሁ። የጨለማ ስራ የመንግስቱን ስራ አፈርሳለሁ በኢየሱስ ማንያ ጎባራባ በሌቬኒ ማራባ ሳባ ካርኖ ቬንቶ ፕራኪዳ ባሃራባ ሴከያ ግራሳ ፕራዲጋ ዘቬንታ ፕራካባያ ብሉፋኒ ሞራ በገባ ሲ ከፓራዲያ የአምላኬን የዛሬዋን ቀን እንደ ምልክት እንድታዩ፣ እግዚአብሔር በረከታችሁን የሚከፍትላችሁ ሰዎች አላችሁ። እግዚአብሔር ሞገስ የሚጨምርላችሁ ሰዎች አላችሁ። እግዚአብሔር ኃይል የሚጨምርላችሁ ሰዎች አላችሁ። እግዚአብሔር በልዩነት ከናንተ ጋር የሚሆን ሰዎች አላችሁ። እስኪ እንዲህ በሉ፣ እርቅ አርጌ ያለው በሉ፣ ይቅር ብዬ ያለው በሉ፣ ፈትቻ ያለው በሉ፣ መፈታት ይሁንልኝ በሉ አሜን። እግዚአብሔር ብቻ ከናንተ ጋር ይሁን። በሚመጣው አመት እግዚአብሔር ይታይባችሁ፣ በቤታችሁ ይታይ። ቀኝ እጁን ለያዝኩት ለቂሮስ እንደሚል ቀኝ እጃችሁን የያዛችሁ፣ እስኪ መያዝ ይሁንልኝ በሉ። እስኪ ቅዱሱን መንፈስን አትውሰድብኝ ነው ያለው ዳዊት። ክብር ለእግዚአብሔር ይሁን። ያለ ጌታ ሞገስ የለንም ወገኖች፣ ያለ ጌታ ምንም ቢኖረን ሞገስ የለንም። ምንም አይነት ነገር ይኑረን ያለ ጌታ ሞገስ የለንም። ሞገሳችን እሱ ነው። እሱ ከቤታችን አይጥፋ። ሃሌሉያ! ጠላት አያገኛችሁ በኢየሱስም እጃችሁን አንሱ፣ ልጸልይ። ቃዴኒሽ ቼኒ ማራባ ሳካማንዲያ ከበደል የተነሳ የመጣ የጨለማ አሰራር የተገለበጠ ይሁን። ከድካም የተነሳ የመጣ የጨለማ አሰራር በኢየሱስም የተገለበጠ ይሁን። የረሷችሁ ያስታውሳችሁ። በረከቶቻችሁ ይለቀቅ። ፋይናንሶቻችሁ ይለቀቁ። ነገር ለማስፋት የፈለጋችሁ እምቢ ያላችሁ መስፋት ይጀምር። ከእግዚአብሔር የምትጠብቁት ማንኛውም መልካም ነገር ይለቀቅላችሁ። ደጆቻችሁ ይከፈት ይከፈት። ጥንቆላ፣ አስማት፣ ድግምት፣ መተት፣ ሟርት በስማችሁ የተሰራ በጤናችሁ የተሰራ በኢየሱስ ስም የፈረሰ ይሁን። በኢየሱስ ስም የፈረሰ ይሁን። በኢየሱስ ስም የፈረሰ ይሁን። በኢየሱስ ስም የፈረሰው፣ በኢየሱስ ስም የፈረሰ ይሁን። ማንኛውም ያስጨናቂ ዘንግ ይሰበር። ዋው ዋው ዋው! ቴንክ ዩ ሆሊ ስፒሪት። አንዳንድ ሰዎች ከዚህ በኋላ የተወረወረ ነገር ማያገኛችኋላቸው፣ የተወረወረ ነገር አይችላችሁም። የእሳት ቅጥር በእናንተ ላይ ይሆናል። የእሳት የእሳት ቅጥር በእናንተ ላይ ይሆናል። የመንፈስ ቅዱስ ኃይል በእናንተ ላይ ይሆናል። በጌታ በኢየሱስ ስም ተናገርኩኝ። ዋው! ቁጭ በሉ። ጌታ ይባርካቸው። አጨብጭቡ ለጌታ አመሰገናችሁ ትቀጥላላችሁ ዋግሜን ትቀጥላላችሁ ክብር ለኢየሱስ ይሁን ቤት ገብታችሁ ትቀጥላላችሁ እያመሰገናችሁ በሞገስ እኛ ገብተናል አሜን ነው ወይ ከባድ ሁለት እሳት አደጋ ይሆናል እንዳትደነግጡ እግዚአብሔር ማኔጅ ያደርገዋል አሜን ከባድ አንደኛው የሰዎች የተሰበሰቡበት አካባቢ ላይ ነው እግዚአብሔር ማኔጅ ያደርገዋል እስኪ እጃችሁ ከፋሉ ሰላም ይሁን በአራቱም አቅጣጫ የጨለማ ኃይላት አደጋና ሞት ሊያረጉ የጨለማ ኃይላት አደጋና ሞት ሊያረጉ አቸው በኢየሱስም ስም የፈረሰ ይሁን ቀነ ቅዳሜ ላይ እመለከታለሁ። ቀነ ቅዳሜ ላይ ቅዳሜ ቀን ላይ እግዚአብሔር ማኔጅ አደርገዋል። ሰዎችን ነፍሳት አይጠፉም። በኢየሱስ ስም እከለክላለሁ። በኢየሱስ ስም እከለክላለሁ። በኢየሱስ ስም እከለክላለሁ። በኢየሱስ ስም እከለክላለሁ። በኢየሱስ ስም መስዋዕት የቀረበት መንፈስ የተገለበጠ ይሁን። መስዋዕት የቀረበት መንፈስ የተገለበጠ ይሁን። እስኪ እንዲበሉ ደግሞ ማንኛውም በሉ። በስሜ የሚደረግ መስዋዕት፣ በፎቶ የሚደረግ መስዋዕት ጳግሜ ላይ ሊደረግ ያለ ቀድሜ አፍርሽዋለሁ በሉ። ቀድሜ አፍርሽዋለሁ በሉ። በኢየሱስ ስም አይሰራብኝም በሉ። የኢየሱስ ደም በእኔ ላይ ነው። በኢየሱስ ደሙ በእናንተ ላይ ቋግሜ ለአዲሱ ሲሄዱ እምቢላቸዋል። ሾቶ ኮቦ ያዲስ የሚታደስበት እንደሚያድስብህ እኔ እነግራቸዋለሁ። ግን ምልክት በእናንተ ላይ ይታያል። አይችሏችሁም አይችሉኝም በሉ። ፎቶውን እዛው ያቃጥላቸዋል። በኢየሱስ ማቴ። አሜን ነው ወይ? አዎ፣ ድግምታቸው ይፍረስ።